ነገር የታደሉት ሰይፍ አግኝቷቸዋል። እኔ ስላልታደልኩ ነው ስጅ ብቻ እየታደለኛል። ከተክለ ሃይማኖት የተማርኩት ጽናት ነው። ማጭበርበር ብፈልግ አምስት ሺ ብር አንድ ክላስ ተከራይቼ ባህላዊ መድኃኒት መስራት ይችላል። ገንዘብ ለማግኘትና ዓለም ለማጭበርበር ቀላል ነገር ነው። ቃል ኪዳኑ

ስላልታደልኩ ነው። ስግብቻ እየታደለኛለሁ። ከተክለ ሃይማኖት የተማርኩት ጽናት ነው። ማጭበርበር ብፈልግ አምስት ሺህ ብር አንድ ክላስ ተከራይቼ ባህላዊ መድኃኒት መስራት ይችላል። ምን ገንዘብ ለማግኘትና ዓለም ለማጨረቅ ቀላል ነገር፣ ቃል ኪዳኑ በሃይማኖት መኖር ብቻ ነው። የእኛ ወንድሞች የእኛ አባቶች በእኛ ደረጃ ላይ ያሉት የመቶ ሺህ የሰማንያ ሺህ ብር ደሞስተኞች ናቸው ጳጳሳት ናቸው እንዳለ፣ እኛ በመንገድ ስለምናስተምር ብቻ ነው ለዓለም ሌቦች የምንሆነው። ስሙ ይባረክ እግዚአብሔር። እንደምን አደራቸው ማን ይመስገን። በቤታቸው ገብተን አይጥ ያወጣንላቸው የባብ ጭንቅላት ያወጣንላቸው ሰዎች አሉ ንግድ ቦታቸው ተዘግቶ መቃብር ቦታቸው ሲቆፈር ኮተትና ምናምን የተገኘ ሰው አለ። እግዚአብሔር ይችላል። ማን ይችላል? እግዚአብሔር ማን ይችላል? አንደበታችሁ ክፉ ነገር አትናገሩ። ጾም ዝምታ ነው። አትብሉ ብቻል ቢቻል ይችላል። ሁለት ወር ጨው የሌለው እህል ብሉ። ጾም በተፈጥሮ ስጋን መውጃ ነው። አንዳንዱ ስድስት ሰዓት ይቆመን አይ አገባል ደረሰም እንዴላ ከምግብ ጋር የተያዘ ታሪካ ነው። እሺ ይሄ ኃጢአት ኃጢአት ዝሙ ዝሙት ክፋት ክፋት ዘረኝ ዘረኝነት የምትሸጥ ዓለም ወንድና ወንድ ሴትና ሴት የምታጋባ ዓለም እስኪ ሻሩት፣ በጾም መስክ፣ በጸሎት ሻሩት። አንዳንድ ሰው ይመጣና ረዳ እስገብ ይያለው እንዴ፣ ይላል የፈረንጅ ኳስ አለ ሲባል እንቅልፋቱ የሚዳፋቱ ልጅ ለምን አታስቀድስም ሲባል ማን አርግ ያለው ሆኔ ይያለ ይመጻገቃል። እግዚአብሔር ማአት ያመጣ እንደዛ ከሆነ ስኳርህ ማይድን፣ ደም ግፊትህ ማይድን፣ ጨጓራህ ማይድን፣ ኤችአይቪህ አይድንም፣ እየባሰበት ይሄዳል። ያስከው ገንዘብ በሙሉ አመድ እየሆነ የሄደ እግዚአብሔር ምስክሬ ነው፣ አልዋሽም። ጤሷ ያድንህ፣ አጳሷ ያድንህ፣ ባህታዊ ያድንህ። ምን ማለት ፈልግህ ነው ካልከኝ፣ ንሳ አግባ። በቃ ምድርቱ የምትድነው ያለ ንሳ ሌላ ነገር አይደለም። የትኛውም ቄስ ለማንኛውም ሰው ንሳ የመስጠት ግዴታ አለበት፣ ካህን እስከሆነ። መርጦ መያዝ፣ መርጦ ንሳ መስጠት ማን ምንድነው የሚባል አማርኛ አይሰራም። ከዚህ መስቀል ላይ የሞተ እግዚአብሔር ለሁሉ አንዱ ለሁሉ ሞተ በሉ አንዱ ለሁሉ ሞተ፣ አንዱ ለሱንት ሞተ። አንዱ ለሱንት በየሄድበት ቦታ እኛ ተሳቀን። በሚዲያ አባ ቄሶች የጨፈሩ ለኔ ሞተው ቄስ አለ። ትናንትና ዘርፌ ነው ምናምን ዘማሪ የነበሩ ሃይማኖታቸውን ጥለው ሄደዋል። ስላልተጠሩ እኔ ቄሱ ጭፈራ ቤት የጨፈረው ቄስ አይደለም ለኔ የሞተው። ለእኔና ለእናንተ የሞተው የድንግል ማርያም ልጅ ወላዲት አምላክ ቤዛዊት አለም ድንግል ማርያም ልጇ ኢየሱስ ክርስቶስ ነው። እምነት ያድናል። ቤተ ክርስቲያን የተመሰረተችው በቄስ ደም አይደለም፣ በማደም ነው። በማደም ነው በእግዚአብሔር ሃይማኖት፣ አትሸሸ ትደሳ ጾም ያለ ሰባት ስና በሃይማኖት ወንድሜ አይቼ በለሁት ነው። ሰይጣን ክፉ ነው። ሰይጣን በሉስ ክፉ ነው። ሰይጣን ምንድን ነው? ሰላም፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት የቅዱሳን ተራዳይነት የቅዱሳን መላእክት ምልጃ ከሁላችን ጋር ይሁን። እንኳን ለጌታችን ለኢየሱስ ክርስቶስ ለአብይ ጾም የሦስተኛው ሳምንት በሰላምና በፍቅር አደረሰን አደረሳችሁ። የተወደዳችሁ የእግዚአብሔር ልጆች በዚህ ባሳለፍነው ሳምንት በጣም እጅግ የሚገራረሙ ነገሮችን እያየንና እየተመለከትን መተናል። በተለይ የዚህ ሰሞን በየተለያዩ ቦታዎች ላይ በየቤተክርስቲያን በሮች ላይ በአደባባዮች ላይ ለየት ያሉ ነገሮች እየታዩ መጥተዋል። እነዚህም ከገዳም የመጡ የአባቶችን መልእክት የያዙ የእግዚአብሔር መልእክት የያዙ የሚሉ አባቶችን እያየን ነው እየተመለከተን ነውና ይህን ነገር አንዳንድ ጊዜ አስተውለን ስንሰማው እውነት ለመናገር ከዚህ ዘመን ጋር የሚቀራረብ ይህንን ዘመን የሚዋጅ ነገር እየሰማን ያለ ነውና እንግዲህ በዚህ ሳምንት በተለይ እነ አርቲስት ጆሲ ያስለቀሳቸው የተመለከቱት ነገር አለ በሚዲያ እና፣ ይህን ነገር አንዳንዴ ጆሮ ሰጥተን ስንመለከተው ስንሰማው የእግዚአብሔር ልጆች በእውነት ስለኛው ስለ ራሳችን የሚናገሩ ናቸው እና እንዲህ አይነት ነገር እንግዲህ በእኛ በኢትዮጵያውያን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ የባህታውያን ከበአታቸው ወጥተው ወደ ዓለም ገብተው እግዚአብሔር መልእክት እንደሚልካቸው እንግዲህ እናውቃለን እየተለመደ የመጣ ነውና እንግዲህ የተለመደም ጉዳይ ነው። በተለይ መካነ ቅዱሳን ገዳማት ላይ ያሉ አባቶች ወደ ዓለም የሚወጡበት የራሳቸው ምክንያት አለ፤ ለቤተ ክርስቲያን አባቶች ለማሳሰብ፣ ለመንግስት፣ ለነገስታት እነሱን ለመገሰጽ እግዚአብሔር ሲፈልግ ይልካቸዋል ማለት ነው። እና እንግዲህ በዚህም ደግሞ አሁን እያሳለፍን ያለናቸው ነገሮች አብዛኛዎቹ ይህንን ዘመን ስንመለከተው እግዚአብሔር ወደ ዓለም ያስገብቶ የሚልካቸው መሀል ከተማ ላይ ባሉ መምህራን፣ ሰባኪያን አባቶች መለኮሳት አልማር ያለ አልቀና ያለ ልብ በእኒህ አይነት አባቶች እንግዲህ እንዲቀና እግዚአብሔር የሚያዛቸው ጊዜና ዘመን አለ። በመጽሐፍ ቅዱስም ይሄ በታላቁ መጽሐፍ ተጽፏል። በተለይ በኤልያስ ዘመን ኤልያስ አካብና ኤልዛቤልን እንደገሰጻቸው ይናገራል። እንዲሁ ነቢዩ ናታን ቅዱስ ዳዊትን እንዲሁ እንዳስተማረው እንደገሰጸው የድፍረት ኃጢአትን ከመስራት እንዲቆጠብ ያስተማረበትን ሆነ በተለይ በቤተ ክነቱ ዙሪያ በአገልግሎት ዙሪያ ያለው እየታየ እየተሰማ ያለው ከመንፈሳዊ አገልግሎት ውጭ የሆነ ሙስናው ከባድ የሆነ ሙስና የዘረኝነቱን የእግዚአብሔር ቤት አገልግሎት መንፈሳዊ አገልግሎቱን እረስተው ለገንዘብና ለሀብት ለዚህ ዓለም ነው የሚሮጡትን የሚያሳስብ ነገር ነው። የሰማ ነው። ይሄ ደግሞ እያየን ነው። ቤተ ክርስቲያን ዛሬ ለዘጠኝ መቶ ብር ደግሞ ዘጠና ሺህ ብር ጉቦ ተከፍሎ የሚገባበት ሆኗል። እንዲሁ ዘረኝነቱ በስቷል። አማራ ኦሮሞ፣ ትግሬ እየተባለ እርስ በራስ የሚጨፋጨፈው በቤተ ክነቱ ብሷል፣ በሃይማኖት ቦታዎች ላይ ብሷልና ምዕመናን፣ አንዳንድ ጊዜ ጆሮችንን ሰጥተን ብናዳምጥ፣ ወደ ጸሎት ብንመለስ፣ ይሄ ጊዜ ደግሞ የንስሐ ዘመንም ስለሆነ ንስሐ የምንቀበልበት ብናደርግ መልካም ነው። እንግዲህ የተቀነጫጨቡ መረጃዎችን በየሳምንቱ እናቀርብላቸዋለን ባለው መሰረት እንግዲህ ቃለ ተዋህዶ ሚዲያ ለዚህ ሳምንት ያዘጋጀነው የአብይ ጾም የተቀነጫጨበ መረጃ ይህንን ይመስላል። ይህንን ጾም የተጣላን ታርቀን የበደልን ይቅርታ ጠይቀን በፍቅር በአንድነት በይቅርባይነት ጾሙን ጾመን ለሀገራችን፣ ለቤተ ክርስቲያናችን፣ ለወገኖቻችን ሰላም፣ ፍቅር እንዲመጣ እኛ ራሳችን ፍቅርን ካላመጣኑ፣ ፍቅር በር እያንኳኳ አይገባም የእግዚአብሔር ልጆች። ምክንያቱም ከቤታችን ፍቅር ከወጣ ብዙ ጊዜ ሆኖታል። ስለዚህ እሺ ብለን ሰምተን ታዘን የእግዚአብሔርን ቃል ሰምተን መጽሐፍ ቅዱሱን አንብበን ይህንን አይነት አገልግሎት መንፈሳዊ ቡራኬ ብናገኝ መልካም ነው። ለታረዙ ለተቸገሩ እያለብስ እንድንኖር ልዑል እግዚአብሔር ስም እጠይቃለሁ። በጾማችን የሰላም የፍቅር የድህነት የመባረክ እንዲሆንልን እግዚአብሔር አምላክ የእሱ መልካም ፈቃድ ይሁን። ቸር ሰንብቱ። ሰላም እግዚአብሔር ከሁላችን ጋር ይሁን።